ሠይድ አበደ ጫት መቃም ጀመረ እያሉ ብዙዎች እያወሩ ነበረ። አብዶ መንገድ ላይ ወጣ፣ መንገድ ላይ ወጣ። ያበደ ሁላ አይደለም፣ ማበዴ ግን ገና አሁን ነው። አሁን ገና ላበድ ነው። በቃ አሁን ገና የሆነ ነገር እየተሰማኝ ነው፣ ጭንቅላት እየተነካ ነው። ዛሬ ነገር አዝናልኝ ትመጣለች ብ እኔ ለእሷ ሮጭ የመጣት ከኢትዮጵያ ሮጭ የመጣ እሷ ሮወጣ ወደ ኢትዮጵያ ትገባለች። ለካሰ እሷ መጀመሪያ ወደ የመን የመጣችው እኔ ወደ የመን እንድመጣ ነው። እኔ ወደ የመን ስመጣላት ቤት ሄዳ እሷ አዩን ለመደብደብ ነው ሀሳቧ። ለምን እንዳስፈለገው እኔ እንጃ። ፍላጎት አዩን መደብደብ ከሆነ እኔ ለምን ታስወጭኛለሽ? እሷን ተደራጅታችሁ ለመደብደብ ፍላጎት ከሆነ እኔ ለምን ከኢትዮጵያ አንዱ ታረክሽ? ለምን ታስወጭኛለሽ? እኔ እዛው እያለሁ እኮ እሷን መደብደብ፣ አማሪን ብቲ አገናኛችኋለሁ፣ ተደባደባላችሁ ምን አገባኝ? እና ይሁን ለለምን አስፈል ከኢትዮጵያ ከወጣ ውላ በኋላ አብሯት ሴቶች አሉ አለችኝ። ከነዛ ጋር ሆና እሷ ያለችው አሁን ሁላችሁም የመን አደን ያላችሁ ነች ብላችሁ ብታስቡት የለችም። አሁን ሪከርድ እንደ ተላከልኝ ነው ወዲያው ቪዲዮ ቀረጽኩላችሁ። እሷ ያለችው ኢትዮጵያ አዳማን ያለችው ያውም ከአዩ ጋር ናቸው። አዩና ቡኒን አንድ ላይ አስረው አስራ ምናምን አስራ ሦስት ናቸው ምናምን ብላኛለች አስራ ምናምን ሆነው አዩና ቡኒን እየደበደቡ ነው፣ አስሯቸው ማለት ነው። ግቢ ውስጥ ቤት ድረስ ሄደው፣ እቤት ድረስ ሄደው ማለት ነው። ዛሬ አላበድኩም ነበር፣ ግን አሁን ሊጀምሬ ነው። እስከ ዛሬ አላበድኩም፣ አሁን ሊጀምሬ ነው። በቃ ይመቻችሁ። እዛው ኢትዮጵያም አልመጣም፣ ከአሁን በኋላ አንቺንም አልከተለም። እንደውም እዚሁ መንገድ ላይ ኑሮ ተስማምቶኛል። እዚሁ ነው ከአሁን በኋላ መኖረው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ፣ በያላችሁ በሰላማችሁ ብ ይበልኝ። እንግዲህ እንደምታዩት ጎዳና ላይ ወድቄ እንደቀረው ነው። መንገድ ላይ አስፋልት ላይ ተኝቼ እንደቀረው ነው። እሱንም ይሄንን ቦታ ባለፈው ቪዲዮ ተቀርጾ ተለቆ አይታችኋል። ምናልባት ሱመያ አዝና ጎዳና ላይ ወደቀ የማያቆንሱስ ጀመረ ጫት መቃም ጀመረ ብላ ደንግጣ የልጆች አባት ውዱ ባለቤቴ ብላ የብላ ትመጣለች ብዬ ከዚህ ሰፈር እንኳን አልቀየርኩም። ይዋቸው ሰፈር ውስጥ ሁላ በሻ እዚ ቢተኛው ስድስት ወር አመት ቢተኛ አለ እንዳለ እዚህ ጋር መተያቸው ኢትዮጵያዊ ናቸው። ወደዚህ ጋር እንዳለ መተያቸው የኛው ልጆች ናቸው፣ እና ታዋቂ ቦታ ነው። የመን አደን ከተማ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናል ተከታዮች እንዴት ናችሁ ደህና ናቸው ሰላም ናችሁ አላችሁ አሉኛ አልহামዱሊላ የዛሬ እርዕሴ ሱመያና አዩ ሰይድ ናቸው ማለት ነው እንግዲህ ውድ ሱመያ ለሰይድ ሰራችለት ማለት ነው ወለቲ ነው በጣም ነው የተመቸችኝ ማለት ነው ከሷ እኛም ብዙ ነገር እንማራለን ማለት ነው እንግዲህ ወደ ኢመን እሄዳለሁ ብላ ሸውዳው በዚህ በኩል አዙራ ወደ ኢትዮጵያ ገብታለች ማለት ነው። ወደ ኢትዮጵያ ገብታ ደግሞ የምታደርገውም አድርጋለች ማለት ነው። በመጀመሪያ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ነባሮችም ደግሞ ቪዲዮ ስታዩ ላይክ፣ ኮሜንት ማድረጋችሁን አትርሱ። አዲሶችም ደግሞ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ብዙዎቻችሁ ቪዲዮ ስታዩ ላይክ ሰብስክራይብ አታድርጉም ማለት ነው። ምን ችግር አለው? ላይክ ሰብስክራይብ ብታደርጉ አይከፈልበትም፣ ፍያ የለበትም። ደስም ካላላችሁ ደግሞ ችግር የለውም ሰብስክራይብ ባታደርጉ። ወይም ደግሞ ሰብስክራይብ ካላደረጋችሁ ላይክ አድርጉ። ከተመቻችሁም ደግሞ ሁሉንም ብታሟሉ ደስ ይላል ማለት ነው። እና ውድ ቤተሰቦቼ ሱመያ ጎበዝ ናት። እውነቴ ነው የምላችሁ፣ ሳላደንቃት አላልፍም ማለት ነው። ምክንያቱም ለሰይድና ላዩ ለሁለቱንም ሰራችላቸው ማለት ነው። እውነት አንበሳ ናት ማለት ነው። ምክንያቱም ለሰይድ ወደ ኢመን ይሄዳለሁ ብላ ሸውዳው ወደ ኢትዮጵያ ገብታለች ማለት ነው። ሰይድ ግን እውነት መስሎት ትኬን ቆርጦ አ ተዘጋጅቶ ወደ ኢመን ሲሄድ አጣት ማለት ነው። እሷ ግን ሸውዳው አዩን ልትቀጠቅጣት ወደ አዳማ ሄዳለች ማለት ነው። እና በጣም በጣም ነው እየተመቸችኝ ማለት ነው። እውነቴ ነው የምላቸው። በጣም ነው ያሳቀችኝ። በጣም ነው እየተመቸችኝ ማለት ነው። እና ጎበዝ ናት ማለት ነው። እኛም ከሷ መኮረጅ እንችላለን ማለት ነው። አንዳንዴ ወንዶች እንደዚህ መስራት ነው ማለት ነው። እና ሠይድ ሁለተኛ አይለምደውም ማለት ነው። እና በጣም ደስ የሚል ነው የሰራችላቸው ማለት ነው። እንግዲህ ሱመያ የኖረችበትም አውጥታለች ማለት ነው። እንግዲህ ያው ሠይድ በጣም ነው የተናደደ በጣም ነው የተናደደባት። ምክንያቱን እንዴት ሸወደችኝ፣ እንዴት ሸውደኝ ወደ ኢትዮጵያ ትመጣለች? እኔ ወደ አዳማ ወደ የመን የሄድኩ እንዴት ትሸውደኛለች? በማለት ሠይድ በጣም ነው የተሰማው ማለት ነው። ሱመያ ግን ጎበዝ ናት። በቃ ብድሯን መልሳለች ማለት ነው። እንግዲህ ሠይድ ምን እንዳለ ያው መግቢያው ላይ ቪዲዮ አስገብቻለሁ። ወደ ይመን እሄዳለሁ ብላ ሸውዳ አዩን እየመታቻት እየቀጠቀጠቻት ነበረ ብሎ በጣም ነው ያዘነ ማለት ነው። በዛም አልፎ ደግሞ ሁላችንንም ደግሞ ሠይድ ጎዳና ላይ ወጥተዋል ብለን ሁላችንም ብዙ ነገር ብለን ነበረ። ያው ያለውንን ሰምታችኋል ማለት ነው። የቸገረው ሁሉንም ጎዳና ላይ ይወጣል ማለት አይደለም፣ ወይም ደግሞ ጫት የቃመው ሁሉንም ቸገረው ማለት አይደለም በማለት መልስ ሰጥተዋል ማለት ነው። እንግዲህ ወንድ ልጅ ጎዳና ላይ ከወጣ ያ ጎዳና ወጣው ነው የሚባለው። ጫትን ከቃመም እንደዛ ነው ማለት ነው። ወንድ ልጅ ኖርማን ከሆነ ጫት አይቀምም፣ ጎዳና ላይ አይወጣም፣ በረንዳ አያድርም። ታውቃላችሁ፣ በረንዳ የሚያድር ወንድ አንደኛው ያው በቃ ከቤተሰው መኖር ሳይፈልግ ከሚስቱ ጋር መኖር ሳይፈልግ ከልጆቹ ጋር መኖር ስለማይፈልግ ጎዳና ላይ ይወጣል ማለት ነው። ጎዳና ላይ ሲወጡ ታውቃላችሁ የቤት ወጪ አይጠብቃቸውም የቤት ክራይ አይጠብቃቸውም ምን አይጠብቃቸውም በቃ በየቀን ያገኙትን ከሰው ኪስም ያውጡ ከምንም ያገኙ ጫታቸው ማኘክ ነው እንጂ ለትዳሬ ለልጄ ለምስቴ ብለው አያስቡም ማለት ነው። ስለዚህ ሰይድ ምን ማለት ነው እኔ አላበትኩም ጎዳና ላይም አልወጣሁም። ስሜት አጠፋኛለች ነው ያለ እንጂ እኔ ጎዳና ላይ አልወጣሁም፣ ከአዩ ጋር አልተጣላሁም እያለ መልስ ሰጥተዋል ማለት ነው። እና በጣም ደስ የሚል ድራማ ነው እየሰራችው ማለት ነው። ሱመያ በጣም ጎበዝ ናት። ወደ ይመን እሄዳለሁ ብላ መመሸድዋ በጣም ደስ ብሎናል። ለማንኛውም ሰብስክራይብ